ምዕራፍ 15። ሳሙኤልም ሳኦልን አለው። በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ፣ አሁንም የእግዚአብሔርን ድምፅ ስማ። የሠራዊት ጌታ እግዚአብሔር እንዲህ ይላል። እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፤ ወንዱንና ሴቱን ብላቴናውንና ሕፃኑን በሬውንና በጉን ግመሉንና አህያውን ግደል። ሳኦልም ሕዝቡን ጠርቶ በገልጌላ ቈጠራቸው፤ ሁለት መቶ ሺህ እግረኞች ከይሁዳም አሥር ሺህ ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሾለቆም ውስጥ ተደበቀ። ሳኦል ቄኔናውያንን ተነስታችሁ ሂዱ ከግብፅ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብጽ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው፤ ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞችም ሁሉ ራሩላቸው፣ ፈጽሞም ሊያጠፏቸው አልወደዱም። ነገር ግን ምናምንቴንና የተናቆን ሁሉ ፈጽመው አጠፉት። የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልሰማምና ትእዛዜንም አልፈጸመምና ስላነገሥኩ ተጸጸትኩ ብሎ ወደ ሳሙኤል መጣ። ሳሙኤልም ተቆጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም በነጋው ሳውልን ለመገናኘት ማለደ። ሳኦልም ወደ ቀርሜሎስ መጣ፣ እነሆ የመታሰቢያ ምድብ ባቆመ ጊዜ ዞሮ አለፈ፣ ወደ ጌልጌላም ወረደ የሚል ወሬ ለሳሙኤል ደረሰለት። ሳሙኤልም ወደ ሳኦል መጣ። ሳውልም አንተ ለእግዚአብሔር የተባረክህ ሁን፤ የእግዚአብሔርን ትእዛዝ ፈጽም ያለሁ አለው። ሳሙኤልም ይህ በጆሬ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለው? ሳኦልም ሕዝቡ ለአምላክህ ለእግዚአብሔር ይሰዋቸው ዘንድ መልካሞቹን በጎችና በሬዎች አድኗቸዋልና ከአማሌቃውያንም አምጥቷቸዋል የቀሩትንም ፈጽሞ አጠፋን አለው ሳሙኤልም ሳውልን ቆይ እግዚአብሔር ዛሬ ሌሊት የነገረኝን ልንገርህ አለው እርሱም ተናገር አለው ሳሙኤልም አለ በዐይንህ ምንም ታናሽ ብትሆን ለእስራኤል ነገሮች አለቃ አልሆንህምን እግዚአብሔርም በእስራኤል ላይ ንጉሥ ትሆን ዘንድ ቀባህ እግዚአብሔርም ሂድ ኃጢአተኞቹን አማሌቃውያንን ፈጽመህ አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከህ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግህ? ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርም በላከኝ መንገድ ሄጃለሁ፣ የአማሌቅን ንጉሥ አጋግን አምጥቻለሁ። አማሌቃውያንንም ፈጽሜ አጥፍቻለሁ። ሕዝቡ ግን ለአምላክህ ለእግዚአብሔር በጌልጌላ ይሰዉ ዘንድ ከርሙ የተመረጡት በጎቹንና በሬዎችን ከምርኮው ወሰዱ፣ አለው። ሳሙኤልም፦ በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መሥዋዕት ደስ ይለዋልን? እነሆ መታዘዝ ከመሥዋዕት ማዳመጥም የአውራን በግ ስብ ከማቅረብ ይበልጣል። መታዘዝ ከመሥዋዕት ማዳመጥም ያውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትንና ተራፊንም እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለ። ሳኦልም ሳሙኤልን ሕዝቡን ስለፈራሁ ቃላቸውንም ስለ ሰማሁ የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ። አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔርም እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ሳኦልን፦ የእግዚአብሔርን ቃል ንቀሃልና፣ እግዚአብሔርም በእስራኤል ላይ ንጉሥ እንዳትሆን ንቆሃልና፣ ካንተ ጋር አልመለስም አለው። ሳሙኤልም ሊሄድ ዞር ባለ ጊዜ ሳውል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤልም እግዚአብሔር የእስራኤልን መንግሥት ዛሬ ካንተ ቀደዳት፣ ካንተም ለሚሻል ለጎረቤት አሳልፎ ሰጣት። የእስራኤል ኃይል እንደ ሰው የሚጸጸት አይደለምና አይዋሽም፣ አይጸጸትም አለው። እርሱም በድያለሁ፣ አሁን ግን በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኝ ለአምላክህ ለእግዚአብሔር ሰግድ ዘንድ ለአምላክህም ለእግዚአብሔር ሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ከሳኦል በኋላ ተመለሰ፣ ሳኦልም ለእግዚአብሔር ሰገደ። ሳሙኤልም ከሳኦል በኋላ ተመለሰ፣ ሳኦልም ለእግዚአብሔር ሰገደ። ሳሙኤልም የአማሌቅን ንጉሥ አጋንን አምጡልኝ አለ። አጋግም እየተንቀጠቀጠ ወደርሱ መጣ። አጋግም በውኑ ሞት እንደዚህ መራራ ነውን? አለ። ሳሙኤልም ሰይፍ፣ ሴቶችን ልጆች አልባ እንዳደረጋቸው እንዲሁ እናት በሴቶች መካከል ልጅ አልባ ትሆናለች፣ አለ። ሳሙኤልም አጋግን በእግዚአብሔር ፊት በጌልጌላ ቆራረጠው። ሳሙኤልም ወደ አርማቴም ሄደ። ሳኦልም ወደ ቤቱ ወደ ጊብአ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳውልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳውል አለቀሰ። እግዚአብሔርም በእስራኤል ላይ ሳውልን ስላነገሠ ተጸጸተ።